ታዲያስ አዲስ እንግዲህ ዛሬ ብዙ አዲስ ነገሮችን ያዘርገናል። እስከ ው እስከ አስር ሰዓት ሁሉም አዳዲስ ነገር ይቀርባል። ስፖርቱ አለ። ዛሬ እንደውም የዛሬው ስፖርት ትንሽ ለየት ይላል። የዛሬው ስፖርት ስሜቱ በጣም ደሰሱን። ጀምር እንደ ግን ከሱ ጀምር እስኪ አዲስ ነገር ስለሆነ እንንገራቸው እስኪ እስኪ አርሰናል ደጋፊዎች ምናልባት ሳካ እና ኢትዮጵያ ተገናኝተዋል ሚል እየተቀራረቡ ነው። አይገርም? ቡካዮ ሳካ ከኢትዮጵያ ጋር የተቀራረበ ነው። ምንድነው እንግዲህ የቡካዮ ሳካ ያጎትን ልጅ ኑሮ በካሊፎርኒያ ነው። ልይዞ ይሰኛል እዛ አባቱ በጣም ሀብታም ነው። ናይጄሪያዊ ነው እና ልጁን ልኮ ያስተምራል ከዚህ ደግሞ ጋሽ ሙሉ ጌታ ኢትዮጵያን ወክለው እንግዲህ ብሌን ሙሉ ጌታ የሳቸው ልጅ ነች። እዛው እንግዲህ በትምህርቱ አካባቢ ትውውቅ ይሆናል ማለት ነው ከቡካዮ ሳካ ያጎት ልጅ ጋር እና ከዛ በኋላ እንግዲህ ትውውቁ እያደገ እያደገ ሲሄድ ወደ ጋብቻ እና በዚህ ሰርግ ላይ ምናልባት ሳካ ሚዜ ይሆን ነበር፣ ግን ያው ላልተሳካው ዋንጫ መቅረት ነበረበት። የታሰበው ግን ቡካዮ ሳካ ሚዜ እንዲሆን ነበር። ሚዜ ቢሆን? አዎ። ስለዚህ ምንድን ነው ማለት ያለበት? መልካም ምኞት መግለጽ። አሁን እኔ ሰርግ ላይ ጓደኞቼ አሜሪካ ያሉት መገኘት ስላልቻሉ ቪዲዮ አደልግም። ላከዛ በሰርግ መሀል ላይ ይከፈታል። ስለዚህ ያ ቪዲዮ ሲተላለፍ ይሄ እንደውም ከቪዲዮ በፊት ምን ነበር መሰላችሁ? ዲጄ እንደውም ታውቃለህ ወይዘሮ አበራሽ ከአሜሪካ እንኳን ደስ አላችሁ ብለዋል። በቃ እንዲህ ነገሮች ነበሩ። አንዳንዴ እንዲሁም የአንድ ጓደኛችን ኧረ እንዳለ የአገር ውስጥ ሆነና ትንሽ ቀላቅሉበት፣ ከፍራንክፈርት ምናምን ተባለ። አገር ውስጥ ሆነ ዘመድ፣ ሁሉም እንዲ ውጭ ይባል ነው። ሄሎ አቶ ባይሉ ከሆላንድ እንኳን አደረሳችሁ፣ እንኳን ለዚህ ቀን አበቃችሁ ብለዋሉ። በቃ ይሄ እንዳለ ሎካል ካልሆነ በራሱ ድምጽ ደግሞ እኔ ራሴ ከፍራንክፈርት ሰይፉ ሆነ ከሐረር ነው፣ እኔ አንድ ጓደኛችን እንዲሁ ከአዲስ አበባ ነው፣ እንዲህ ከድሬድዋ ነው እና ቀላቅሉት፣ ግን እንኳን እንዲህ ያለው አስበላችሁኝ። ስለዚህ ዘመድ ሎካል ነው እንዳልባል ትንሽ ይቀላቃ ከኢትዮጵያ ይውጣ ተብሎ ትንሽ ያኔን አበዛ ነው ከአውስትራሊያ ምናምን ይሄ የለም። ከዛ አገር ውስጡን አሳስታችሁ ከውጭ በዛ እና ፈራች ሚሽሪት ራሷ ጥሎ ሊሄድ ይችላልይ ጓደኛ አለው እንዲውጭ አለች። ከአንታርክቲካ ሁሏል ተሳስታችሁ ለማለት ለካ በኋላ ሲጠራ ሰው አይኖር አንታርክቲካ አይኖርምዳ እንትን ነ በውዙ ተብሎ ማለት ነው። አይደምቅም ዳዊ አይደምቅም። ይሄ ግን ያው ደስ የሚል ደግሞ በዙሪያ ያለ ጓደኛ እውነትና ውሸት ነው። የለም ብቻ ስም ተጠርቶ እንኳንጨጨና ይባላል። እና ጭብጨባ፣ አንዳንዴ ግን አሁን የታዘብኩት ያኔም የእኛ ላይ ሳስቶ ልክ ከውጭ ሲሆን የሚደምቀው ነገር አለ። ለምን እንደሆነ ሀገር ውስጥ ትንሽ ይደምቃል እኮ ካሽ በድሉ ከቄራ ሲሉ በማን አልቻልኩም፣ ስለ ደስ ይለኛል። አቶ ዘነበ ከላንቻ ሲባል ጸጥ ከዛ በኋላ ሳሙኤል ያጎተ ልጅ ከዳላስ ይባላል። እዛ ጭቅጭቅ ነው። ማን ነው ሳሙኤል? ለማንኛውም ወደዚህ ነው ስንመለስ፣ ቡካዮ ሳካ እንደዛ ነው ያደረገው እና ለብሌንና ለጎቱ ልጅ ለእንግዲህ ለካዝኑ እንኳን ብገኝ ደስ ይለኝ ነበረ፣ ግን መልካም ጋብቻ ብሎ ቪዲዮ ቀርጾ ላከላቸው በሰርጉ ላይ አዎ ከዛ እንዳልኳችሁ አስበዋል። ሳካ ለንደን ከለንደን ያርሰናል ያልተሳካው ብካዮ ብካዮ ሳካ ሳይሳካ ግን ለኛ ተብሎ እንኳን ደስ አላችሁ። አሁን ዘንድሮ ላይሳካ ይችላል ለሚቀጥለው ብቻ። ለማንኛውም ሳካ እየቀረበን እየቀረበን ነው። በአጎት በአክስት ልጅ እንደገና በምናምን እያለ ብቻ እየመጣ ኢትዮጵያ የመሆን ፍላጎት እያሳየን፣ ቡድኑ ብቻ ሳይሆን ተጫዋቾቹ እየተዛመዱን ከኢትዮጵያ ጋር ቁርኝት አላቸው። ቅልቅል ላይ መሄድ አለብን እ ግድ ነው። ዲጄ ደግሞ አለ። አንድ ናይጄሪያ፣ አንድ ኢትዮጵያ። ሳሳሳሳ እስኪ ቡካዮ ሳካ እንግዲህ ለሙሽሮቹ ያስተላለፈው መልእክት ምንድን ነው? ቪዲዮን ዩቲብ ላይ ታዩታላችሁ። በድምፅ ግን ለታዲያስ አዲስ አድማጮች የሚገርመው እሱ ለሙሽሮቹ የተመኘላቸውን እኛ አርሰናል ደጋፊዎች ግን ማግኘት አልቻለም፣ ሰላም። እሱ ግን ተመኛላችሁ እና አሁን ሰላም የለንም። ስለዚህ የቡካዮሳካ እንግዲህ የቅርብ ዘመድና ኢትዮጵያዊቷ ብሌ ሙልጌታ ሰርግ ተደርጓል።

እኔ አለ እዛ ነበር የማስበው የሚገርም ዱላ እዛ የሽምግልና በኋላ ሳካቢ ይመጣል እንዳለ የኢንተር ሚላንን ተከላካዮች ሆኜ ነው የምጠብቀው። አይገባትም ያ እ የማን ነበር ባስቶኒን ጭ ባስቶኒን ባስቶኒ በቃ ወደ ጎል ባስኛ ነበር የምጠብቀው ግን አልሆነም። ብቻ ለማንኛውም ጥሎሽ ግን አልጣለም እንዲ ነው። የራሱን ጣል አይደል? ከዚህ በላይ ምን ሆነ ነው? ደጋፊውን ጣል አይደል? እንደ ሳካ ከዚህ በላይ በቤተሰብ ምን ይጣላል? በሚሊየን የሚቆጠር እንደሆነ እንደውም እየጠየኩ ነው። እህት ካላቸው በሚል አሪፍ እንዳቃጠሉ ልታቃጠላቸው እንጂ ጥሩ ሀሳብ ነው። አካሄድ ደስ ይላል።